ሰላም ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ አይጠገብ ነኝ፣ አብራችሁን ቆዩ። ከማዕከላዊ ጎንደር ዞን 21318 ኩንታል የሰሊጥ ምርት ለማዕከላዊ ገበያ መቅረቡን የዞኑ ንግድና ገበያ ልማት መምሪያ አስታወቀም። የመምሪያው ኃላፊ አቶ አይቸው ታረቀኝ በአካባቢው ያለው ሰላም የግብርና ምርቶችን ለማዕከላዊ ገበያ ለማቅረብ ምቹ ሁኔታ መፍጠሩን ተናግረዋል። በዞኑ በ201617 የምርት ዘመን ከ300000 ኩንታል በላይ የሰሊጥ ምርት ለማዕከላዊ ገበያ ለማቅረብ ታቅዶ በታህሳስ ወር ከተሰበሰበው የሰሊጥ ምርት 213820 ኩንታል ማቅረብ ተችሏል ብለዋል። ከምዕራብ ጎንደር ዞን የተመረተ 33 ሺህ ኩንታል ሰሊጥ ለማዕከላዊ ገበያ መላኩን የጠቀሱት ኃላፊው በቀጣይ ወራትም የሰሊጥ ምርትን ለማዕከላዊ ገበያ ማቅረብ እንዲቻል ከባለድርሻ አካላት ጋር በትብብር እየተሰራ ነው ብሏል። በምርት ዘመኑ ከሰሊጥ በተጨማሪ 250 ሺህ ኩንታል አኩሪ አተር ለሀገር ውስጥ የግብርና ምርት ማቀነባበሪያ ኢንዱስትሪዎች ለማቅረብ ታቅዶ 130 ሺህ ኩንታል በላይ መቅረቡን ገልጸዋል። የማሾ ምርትም በተመሳሳይ ሁኔታ ለውጭ ገበያ ለማቅረብ በተያዘው እቅድ መሰረት እስካሁን 2000 ኩንታል መቅረቡን አስረድተዋል። በማዕከላዊ ጎንደር ዞን በ2016/17 ምርት ዘመን ሰሊጥ አብቃይ በሆኑ አምስት ወረዳዎች ከ40 ሄክታር በላይ መሬት መልማቱ ታውቋል። መረጃው የማዕከላዊ ጎንደር ዞን የመንግስት ኮሚኒኬሽን መምሪያ ነው። በቴክኖሎጂ በመታገዝ የዜጎችን መረጃ እያደራጀ መሆኑን የአማራ ክልል ወሳኝ ኩነቶች ምዝገባ አገልግሎት ገለጸ። የክልሉ ወሳኝ ኩነቶች ምዝገባ አገልግሎት በጎንደር ቀጠና የሚገኙ የአርባ ወረዳዎችና ክፍለ ከተሞች ባለሙያዎች የተሳተፉበት ግምገማው የስልጠና መድረክ በጎንደር ከተማ አካሂዷል። ዝርዝሩን አገኘ ሀቦ ያቀርበዋል የአማራ ክልል ወሳኝ ኩነቶች አገልግሎት በጎንደር ክላስተር የሚገኙ የአርባ ወረዳዎችና ክፍለ ከተሞች ባለሙያዎች የተሳተፉበት ግምገማዊ የስልጠና መድረክን በጎንደር ከተማ አካሂደዋል። በግምገማው የስልጠና መድረኩ ባለፉት ስድስት ወራት የአፈጻጸም ሂደት ያጋጠሙ ችግሮችን ለይቶ በቀጣይ ለመፍታትና 211/2016 የተባለውን ደንብ ባለሙያዎች መመሪያዎችን አውቀው እንዲተገብሩ ለማስቻል መሆኑን የክልሉ ወሳኝ ኩነቶች ምዝገባ አገልግሎት ኃላፊ ማዝ ፕላዛ በዛ ብጠቅሰዋል። 2016 መጨረሻ ላይ የጸደቀ ደንብ አለን፣ 211/2016 ደንብ። በደንብ 211/2016 ላይ ምንድን ነው ይዞ የወጣው የሚለውን በተለይ ከአፈጻጸም ጋር ያሉ ችግሮችን የሚፈታ የጤና ኤክስቴንሽን የክብር መዝገብ ሹም ወይም የቀበሌ ስራ አስጋጅን የተተኪነት ጉዳይ እየፈታ የክብር መዝገብ ሹሙ እረፍት ወይም በወሊድ ፈቃድ ሴትም ከሆነች በምትወጣበት ሰዓት የቀበሌ ጤና ኤክስቴንሽን ባለሙያ ለስራው ካላት ቅርበት አንጻር ተክታ እንድትሰራ በዛው ደንብ 211/2016 ያየንበት ሁኔታ ስላለ እኒህንና ሌሎች ለስራ እንቅፋት የሆኑ ጉዳዮችን የያዘው ደንብ ላይ በደንብ ባለሙያዎች ቀርቦ ውይይት ያደረግንበት ሁኔታ ነው ያሉት የማዕከላዊ ጎንደር ዞንና የምዕራብ ጎንደር ዞን የወሳኝ ኩነቶች ቡድን መሪ ወጣ ባዜና ፈንታሁን ኪሮስ፣ ግምገማዊ ስልጥናው ችግሮችን ለመፍታትና ቴክኖሎጂን ለመጠቀም እንደሚያግዛቸው ተናግረዋል። ይህም በዋናነት መሰረት ያደረገ ነገር ምንድነው? ነው ከማኑዋል ምዝገባ ወደ ዲጂታል ምዝገባ ነው። ኦንላይን ምዝገባ እንትን እያለ ነው። በእኛ ዞንም በሌሎች ዞኖችንም ባልጀመሩ ዞኖችም እየተስፋፋ እየጀመርንበት ያለበት ሁኔታ ነው። አለን። ቀጣይ ለስራ ዝግጁ ለማድረግ ወስነን የወጣንበት መድረክ ነው። ካለው ሰላም ጋር ተያይዞ በአንዳንድ ቀበሌዎቻችን ተቋርጦ የነበረውንን ምዝገባ ያው ሀገራዊ ፋይዳው ክልላዊ ፋይዳው ዞናዊ ፋይዳውም ለህዝቡም የሚሰጠው ጥቅም ከፍተኛ ስለሆነ በሱ ላይ የቁርጠኝነት ስራ ሰርተን ምዝገባውን እንድንሰራ ነው። ሀሰተኛ ሰነዶች በማህበራዊ ምጣኔ ሀብታዊና ፖለቲካዊ ጉዳዮች ላይ አሉታዊ ተጽዕኖ በማሳደር የዜጎችን ፍታዊ ተጠቃሚነት የሚያሳጣ በመሆኑ መረጃና ማስረጃን የሚያዛቡ ሁኔታዎችን ለመቆጣጠር ጥረት እየተደረገ መሆኑ ተጠቅሷል። በተለይ ፎርጀሪና ሀሰተኛ ማስረጃ ጋር ባለሙያዎቻችን አንድም አዳዲስ ከመሆናቸው ጋር ተያይዞ የወጡ አዋጆችና ህጎችን፣ ደንቦችን ካለማወቅ የሚመነጭ በሌላ መንገድ ደግሞ ሆን ብሎ በዘመድ አዝማድ ሊሆን ይችላል፣ በእጅ መንሻ ሊሆን ይችላል። ምክንያቱ ምንም ይሁን ምን በነዚህ ችግሮች ምክንያት ፎርጀሪና ሐሰተኛ ማስረጃ አሁን በክልሉ በተለይ በገጠመን ችግር አንጻር ስናየው እንደ ፈርታይል ግራውንድ የሆነበት ሁኔታ አለና ከምን አንግል ነው የሚለውን ባለሙያዎቹ በተለይ በወረዳ ደረጃ ያሉ ቡድን መሪዎችና ኤክስፐርቶቹ ሃሳብ አስተያየት ያነሱበት ጥያቄ የፈጠረባቸውን ደግሞ ጥያቄ ያነሱበት ሁኔታ ነው ያለው። የምዝገባ ፍጥነትና ጥራትን ለማረጋገጥና ና ሐሰተኛ ሰነዶችን ለመከላከል ተቋሙ በቴክኖሎጂ በመታገዝ የዜጎችን መረጃ እያደራጀ መሆኑን ኃላፊዋ ተናግረዋል። ምዝገባ ሽፋንና ጥራት ላይ ያለውን ችግር፣ ፎርጀሪና ሀሰተኛ ማስረጃ ላይ ኮራፕሽን ላይ ያለውን ችግር ለመፍታት አንድና አንድ ያለው አማራጭ ወደ ቴክኖሎጂ ስራ መግባት ነው። በዩኒቨርሲቲዎቻችን ባሉ ባለሙያዎች ነው የበለጸገው። ባህርዳር ዩኒቨርሲቲ ና የክልሉ ወሳኝ ኩነት ምዝገባ አገልግሎት እንዲሁም የሳይንስና ቴክኖሎጂ ቢሮ ና ሌሎች ስቴክ ሆልደሮችም የተሳተፉበት ሲስተም ነው ይሄ ሲስተም። ስለዚህ በአራት ሪጂኦፖሊታን ከተሞች ማለትም በጎንደር በባህርዳር በደሴና በኮምቦልቻ ሪጂኦፖሊታን ከተሞች እንዲሁም በ122 የምዝገባ ጣቢያዎች ከ30 ሺ በላይ ሁነት የመዘገብንበት ሁኔታ አለ ማለት ነው። የወሳኝ ኩነቶች ምዝገባ አገልግሎት ከአስር ተቋማት ጋር በቅንጅት እየሰራ መሆኑን የጠቀሱት ኃላፊዋ በተደራጀ መረጃ የህዝብን ጥቅም ለማረጋገጥ እየተሰራ መሆኑን አንስተዋል። በጤና ጣቢያዎች በቂ የመድኃኒት አቅርቦት አለመኖር በጤናቸው ላይ ችግር መፍጠሩን በታች አርማጮ ወረዳ የጤና መድህን ተገልጋዮች ተናገሩም። የመድኃኒት አቅርቦቱን በማሟላት የተገልጋዮችን እርካታ ለመጨመር እየሰራ መሆኑን የታች አርማጭሆ ወረዳ ጤና ጥበቃ ጽሕፈት ቤት ገልጿል። አዲስ አለማየሁ በዝርዝር ተመልክቶታል። መንግስት የዜጎችን የመታከሚያ ወጪ ለመቀነስና በጤናው ዘርፍ የማህበረሰቡን ተጠቃሚነት ለማረጋገጥ የማህበረሰብ አቀፍ ጤና መድን አገልግሎት ተግባራዊ እያደረገ ነው። አገልግሎቱ በሚፈልገው ልክ ተግባራዊ ባለመሆኑ ተገልጋዮች በጤና ጣቢያዎች በቂ የመድኃኒት አቅርቦት እያገኙ እንዳልሆነም ቅሬታ ሲያቀርቡ ይደመጣል። በታች አርማጭሆ ወረዳ ሳንጃ ጤና ጣቢያ ያገኘናቸው ታካሚዎችም ያሉ ጥረቶችን እንዲህ ይገልጻሉ። ጤና መድን ይዤ መጣሁ። በጤና ምድኑ እየተስተናገድኩ ነው። እግዚአብሔር ይመስገን። ያው በተቻለ መጠን እየተስተናገር ነው የምንገኘው። ያው መድኃኒት አሰጣጥ እጥረት አለ። ከዚህ መድኃኒት የለም ተግል ሂዱ፣ ምንም ነገር የለም ተግል ሂዱ። እያ ግል አራት መቶ ብር አምስት መቶ ብር እየከፈን የምናመጣ እስከ አንድ ሺ ብርም ከፍለን እናውቃለን። እና እንደዚህ ስለዚህ ስላለ ከዚህ ግን አስተያየት ነገር ቢያደርጉልን ደስ ይላል። የሳንጃ ጤና ጣቢያ ኃላፊ አቶ አንዳርግ ባዘዘው ጤና ጣቢያው ከ45 ሺ በላይ ተገልጋዮችን እያስተናገደ እንደሚገኝ ተናግረዋል። ተቋሙ ከልክ በላይ እያስተናገደ መሆኑ ደግሞ ለቁሳቁስ እጥረቱ ምክንያት መሆኑን ተናግረዋል። ሰማኒያ አምስት ፐርሰንት እና ከዛ በላይ የከፈለ የጤና መድን የማህበረሰብ ክፍል ይዘን ነው የምንጓዝና እሱን አገልግሎት ለመስጠት በዚህ መድኃኒት አቅርቦት አገልግሎት ለመስጠት በጣም ትንሽ የተቸገርንበት አግባብ እንዳለ ይሄ በዚህ ቢወሰድ ነው የተቋሙ በጀት ሁለት ነጥብ ሶስት ብር ያልገባለት ላይ ብር እየተንከባለለ ያለው የበጀት ችግር ማህበረሰብን አገልግሎት እንዳያገኝ ያደረገበት ምክንያት ነው። ያለ የመድኃኒት እጥረት እንዳለ ያነሱት የታች አርማጮ ወረዳ ጤና ጽህፈት ቤት ኃላፊ አቶ መልካም ቀን መኮንን ችግሩን ለመቅረፍ ከመድኃኒት አቅራቢ ተቋማት ጋር እየተሰራ ነው ብለዋል። ተቋሞቻችን ከዚህ ከአቅራቢ ድርጅቶች ጋር ቶሎቶሎ እየተገናኙ ባለው ልክ ባላቸው ገንዘብ ተመሰርተው መድኃኒት እንዲያቀርቡ የማድረግ በሁለተኛ ደረጃ በተሟላ መንገድ ወረዳውን መደጎም ያለበትን ድጎማ አስገብቶ በክልልም በፌዴራልም የሚመጡ ድጎማዎችን መሰረት አድርገን ያገለገሉበትን በአግባቡ ተክተን ተቋማት በተሟላ መንገድ ገቢያቸውን ይዘው በዛ ልክ መድኃኒት እንዲያቀርቡ በሶስተኛ ደረጃ በወረዳ ደረጃ የከነማ ፋርማሲ ማቋቋም ብለን ደግሞ እሱንን አሁን የቅድመ ዝግጅት ስራዎችን ጨርሰናል። ከዚህ በኋላ በዚህ በጀት ዓመት ተግባራዊ የምናደርገው ነው የሚሆነው። የማህበረሰብ አቀፍ ጤና መድን ተገልጋዮችን ፍላጎት በማሟላት በተገቢው መንገድ አገልግሎት ለመስጠት ይሰራል ያሉት አቶ መልካም ቀን መኮንን የአባላትን ቁጥር በመጨመር አገልግሎት አሰጣጡን ለማዘመን እየተሰራ ስለመሆኑም ተናግረዋል። በዚህ ዓመት እንግዲህ አጠቃላይ ያቀደው ወደ 23 ነው፣ አቅደን የነበረ ከ23 55 ፐርሰንቱን ነው መፈጸም የቻል ነው። 1290 አካባቢ ነው እንግዲህ በዚህ ዓመት አባል ማድረግ የቻል ነው። በተሟላ መንገድ አባል ካላፈራነ በቂ ገንዘብ መሰብሰብ አንችልም። ስለዚህ ማህበረሰቡ የሚፈልገውን አገልግሎት በተሟላ መንገድ መስጠት አንችልም። እነዚህን ችግሮች ለመፍታት ሰፊ ስራዎችን እየሰራ ነው ያለንበት መንገድ ነው ያለውና እንደ ጥቅል 55 ፐርሰንት የሚሆነውን የቅዳችን ነው ማሳካት የቻልነው ማለት ነው። ባለፈው በጀት ዓመት ከአንድ ሺህ በላይ ተገልጋዮችን የማህበረሰብ አቀፍ ጤና መድን ተጠቃሚ ማድረግ መቻሉን ከታች አርማጭሆ ወረዳ ጤና ጽሕፈት ቤት ያገኘነው መረጃ ያመላክታል። የተቸገሩትን መርዳት አንድነትን የሚያጠናክር በመሆኑ ሊቀጥል እንደሚገባው የጎንደር ከተማ ኦለማ ምክር ቤት ዋና ሰብሳቢ ሼክ ኢብራሂም መሐመድ ተናገሩም። አባይ ባንክ 1446 ኛውን የሮመዳን ጾም ምክንያት በማድረግ በጎንደር ከተማ በዝቅተኛ የኑሮ ደረጃ ለሚገኙ የኢፍጣር ፕሮግራም አካሂዷል። ያየፈንቴ ተጨማሪ ዘገባ አለው። የአባይ ባንክ ጎንደር ዲስትሪክት በጎንደር ከተማ ለሚገኙ የእስልምና ሃይማኖት ተከታዮች የአፍጥር ስነ ስርዓት አካሂዷል። በአፍጥር ስነ ስርዓቱ የጎንደር ከተማ ውለማ ምክር ቤት ዋና ሰብሳቢና የታላቁ መስጂድ ኢማም ሼህ ኢብራሂም መሐመድ የእስልምናም ሆነ የክርስትና ሃይማኖት ተከታዮች የመረዳዳት የመደጋገፍና የመተባበር ማህበራዊ እሴቶችን በማጠናከር ማስቀጠል ይገባቸዋል ብለዋል። የተቸገሩትን ማቋጠር አንድነትን የሚያጠናክር በመሆኑ አጠናክሮ መቀጠል እንደሚገባ አንስተዋል። ይህም ምስኪኖችን ማቋጠር አንድነታችንን አሁንም የሚያጠናክር ነገር ነው ሌሎች ወንድሞቻችን መጣችሁ ኢፍጧርን እዚህ ከተቀደሰና ወይም ከተከበረ መስጂድ ላይ መጡ። ይህን ኢፍጧሩ ሲካሄድ አንድነታችንና አጠናክር የሚል ጥሪ እየጠራችሁና ወይም የሰላምን ምንድነው ነጋሪት እየጎሰማችሁ እንደሆነ በጣም ደስ የሚል ነገር ነው። እኛ እንግዲህ ከዚህ በኋላ ሙስሊም ክርስቲያን ሳይል በተመሳሳይ ክርስትና ሃይማኖት ያው ጾሙን ግቻውን እየተገባደደ ይገኛል። መጨረሻም ላይ ይህ አይነት ስርዓት መካሄድ እንዳለበትና አንድነታችንን በአንድ ላይ ማሳየት እንዳለብን ይህን አደራላለሁ። አፍጥር ያለው ለሌለው የሚያካፍልበት ፍቅር፣ አንድነትን የሚያስቀጥልበትና አብሮነትን የሚያሳድግበት ስነ ስርዓት መሆኑን አንስተው መረዳዳት በጾም ወራት ብቻ ባለመሆኑ ከጾም በኋላ ማስቀጠል እንደሚገባ አሳስቧል። ረመዷን ከወጣ በኋላ በረመዷን ሲሰራቸው የነበሩትን ስራዎች ሲያስቀጥል ትክክለኛ ጾሙ ፈጣሪ አላህ ሱብሃነሁ ወተዓላ ተቀብሎታል ማለት ምልክቱን ይላል። ይሄ ረመዳን ብቻ አይደለም ጾም ብቻ አይደለም። ሙስሊሙም ሆነ ክርስትናም እምነትም ሆነ ሃይማኖታችንን ወይም እዝነታችንን ሚስኪ ማቋጠራችንን ጾም ላይ ብቻ አይደለም እምነታችንን ማጠናከር አለያ የጾመኛ የጾም እም አማኞች ብቻ እንባላለን በጾም ብቻ ሌለው እምነት የሚገደበውና ሁልጊዜ መቀጠል አለበት የሚል ነው። የአባይ ባንክ ጎንደር ዲስትሪክት ስራ አስኪያጅ ቢራራ ሰማኝ ባንኩ በሀገሪቱ በተለያዩ ቦታዎች የአፍጥር ስነስርዓት እያካሄደ ይገኛልምን ያሉት ባንኩ በበጎ አድራጎት ስራ ላይ በመሰማራት ማህበራዊ እሴትን ለማስቀጠል የረመዳንን ወር ምክንያት በማድረግ በጎንደር ከተማ የአፍጥር ስነስርዓት ማካሄዱን ገልጸዋል። አባይ ባንክ ከተቋቋመባቸው እና ከሚሰራባቸው ሴቶች ውስጥ አንዱ በበጎ አድራጎት መካፈል ነው እና ይሄ የበጎ አድራጎት ስራ ነው። ባንኩ የህዝብ ነው። ስለዚህ ህዝባችን የሚመለከቱ ጉዳዮች ይመለከቱኛል ብሎ ስለሚያስብ በጎንደር ከተማ ውስጥ ያሉ በኢኮኖሚ ዝቅተኛ ደረጃ ላይ የሚገኙ ሙስሊም ወገኖቻችንን የ1446ኛውን የረመዳን ወር ምክንያት በማድረግ የኢፍጣር ፕሮግራም ዛሬ አዘጋጅቷል። እንግዲህ በማዘጋጀቱ ታላቅ ኩራት ይሰማዋል። ኢትዮጵያዊነት አንዱ ባህል አብሮ መብላት ነው፣ መተጋገዝ ነው። ባንኩ ከስራው ጎን ለጎን ማህበራዊ ሴቶችን ለማስቀጠል የሚያደርገውን ጥረት አጠናክሮ እንደሚቀጥል አሳስበዋል። ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎች ጋር ተስፋ ያይጠገብ ነበርኩ። ጤና ይስጥልን።